እነ ገማሌ ያሉ እኮ ፕሮፌሰሮች በቴዎሎጂ በጣም ሀያላን ኦራተር ተናጋሪዎች አሉ በዘመኑ። እና የመጥምቁ ዮሐንስ የጽብቅ ተጽዕኖ አምጪነቱ ሚስጥር ምንድን ነው የምትሉ፣ ከሰማይ አምላክ የተሰጠው የጥበብ መንፈስ። እነ ሜልኮል እንደ ኤሊ ልጆች ምናምን የሆኑት ለምንድን ነው? እንደ ሳሙኤል ቃሉን ስለማያነቡ ነው። ሜልኮል ዳዊት እኮ ከጎኗ ነው። ቀንከሌት ያሰላስላል እሷ ግን ቃል አታነብም። እሱ ሲያመልክ እሷ ታፌዛለች። ጊዜና ጉልበቷን እንግዶች በሉት ያለ ጥበብ እንደ ሰጎን ነው የኖረችው ሜልኮውን ስለዚህ ነው ጢሞቴዎስን ልጅ ሆይ ብላቴና ነህ የበታችነት ይሰማሃል አባት ግሪካዊ ነው የዘር ችግርም አለባት አትጨነቅ እና በሮም በግሪክ በእስራኤል በሁሉ ቦታ በነገስታት ፊት የማያሳፍር ሚስጥር ልንገር የእግዚአብሔር ቃል ጥበብ ይሰጣልና አንብቦ ታውቃላችሁ ጥበብ በጣም የምታስገርም ነች እና እነ ጴጥሮስ ሐዋርያቱም ቆሙ ጥበብ ያለባቸውን ሰባት ሰዎች መረጡ ከእነሱም እስጢፋኖስ ጵሩቆስ እነ ፊሊጶስ ነበሩ እጅም በመጫን ለድቁና ሥራ ለዩዋቸው። በታሪክ ውስጥ እግዚአብሔር የሞላባቸውና ቤተሰባቸውን ሀገርና ከተማቸውን ያዳኑ እንደ ናሙና እንደ ወፍ በረር ጥቂት ሰዎች ከብሉይ ከአዲስ ላካፈላችሁ እፈልጋለሁ። አንዱ አባታችን ያዕቆብ ነው። በኦሪ ዘፍጥረት 34 ላይ የያዕቆብ ልጅ 13ኛዋ ልጅ ዲናም ከተማ ሴቶችን ለማየት ወጣች። የኤሞር ልጅ ሴኬም አያት ንጉሥ ነው። ኤሞር እና አነጋገራት፣ ልቧንም ደስ አሰኘው። ቤተ መንግስት ወስዶ ክብሯን ወሰደው። በጣም ስለወደዳት ንጉሥ ኤሞርን ንጉሥ ሴኬምን ኤሞር እችን ሴት ወድጃታለውና አጋባኛለሁ፣ እና ንጉሱም ምንም በእንግድነት ያዕቆብ ቢኖር በትህትና ነው የልመነው። ልጄ ልጅህን ወዷል፣ የፈለከውን ማጫ ሰጣለው፣ ከሐሳ ከፍላለው፣ ልጅህን ግን እባክህ አጋባኛለሁ። ጥሩ ጥበብ ነው ያለው። በእውነት ንጉሥ ቢሆንም በትህትና ስደተኛውን ጠየቀው ማለት ነው። ያዕቆብ ግን ትንሽ ጥበብ የጎደለው ይመስለኛል መቶ ከመቶ እርግጠኛ ባልሆንም ልጆቹን ከምድረ በዳ ጠራቸው ይሄው ይሄ ንጉሥ እንደዚህ ይላል እህታችሁን ካማገጠ በኋላ እናንተ ምን ትላላችሁ አላቸው እሱ ሊፈታው ያልቻለውን ኬዝ ስተዲ ከምድረ በዳ ለመጡ ለልጆቹ ቁጭ አደርገላቸው ከዛስ ሌዊና ስምዖን ቁጣ ሞላባቸው እንደ ጋለሞታ እህታችን ያደርጋልን የምናደርገውን እናውቃለን አሉ እና እንደኛ ከተገረዛችሁ ልጆቻችሁን እንወስዳለን የኛንም እንሰጣለን፣ ካልተገረዛችሁ አንሰጥም አሏቸው። ይሄን ያሉት ቆስለው በሶስተኛው ቀን ሲደክሙ ለመግደል ነው። ያዕቆብ ግን አልገባው። ስለዚህ ይሄ ያልኳችሁ ንጉሥ ሴኬም ከልጁ ከኤሞር ጋር ወደ ገበያ ወጣ። ልክ ስታዲዮም ወይም መስቀል አደባባይ በሚመስል ቦታ ህዝቡን ሁሉ ሰበሰባቸው። የተናገረው የጥበብ ቃል ትገረማላቸው። የፈለገው የያዕቆብ ልጅ ዲናና የእሱን ልጅ ኤሞር እንዲጋቡ ነው የፈለገው። ንግግሩን ግን ሄዳቸው አንብቡት። ፖለቲካዊ ይዘት አለው፣ ጥበባዊ ይዘትም አለው። እነዚህ ያዕቆብና ዘሮቹን አይታችኋል። ብዙ በጎች አላቸው፣ ብዙ ወንድና ሴት ልጆች አላቸው። በጋቸውን የእናንተ ለማድረግ ትፈልጋላችሁ? አዎ ፈልጋለን አሉ። በውስጥ የደበቀው አንድ ጎል አለ። ሊከት የፈለገው እነዚህ ያዕቆብና ቤተሰቡን ሁሉ እዚህ ሀገር ኖረው እንዲያገለግሏችሁ ትፈልጋላችሁ? አዎን ፈልጋለን። አንድ ነገር ግን ማድረግ ትገደዳላችሁ። ምን ብትገረዙ ብቻ የነሱ ልጆች ከብት የናንተ ይሆናሉ አሏቸው። እንገረዛለን እንገረዛለን አሉ። በጣም በጥበብ ቃል በአምስት ደቂቃ ንግግር ህዝቡን አእምሮ ቀየሩ። ህዝቡም የያዕቆብን ሀብት ለመበዝበዝ ብሎ በተገረዙ በሶስተኛው ቀን ስምዖን እና ሌዊ ሰይፋቸውን መዘዙ። በእያንዳንዱ ቤት እያንኳኩ ተገርዝሃል? አልተገረዝክም? ተገርዣለሁ፣ ናሳየኝ፣ ጓዳ እየገቡ ጠቅላላ ሸካ አረጓቸው። የቀበሌውን ወንድ በሙሉ ጨረሱ። ተመልከቱ፣ በአንድ ጥበብ በሌለው ሰነፍ በስምዖን እና በሌዊ አንድ የቀበሌ ወንድ ታረደ። ያዕቆብ ደነገጠ። የህዝቡ ደም በበሩ ጋር ሲያልፍ ደነገጠ። ለምንድነው እንደዚህ ያረጋችሁት? እታችን እንደ ጋለሞታ ያረጋልን። የፈለገ ነገር ይመጣል። እኔ በቁጥር ጥቂት ነኝ። ይህንን ኃጢአት ያልሰራውን ህዝብ ሁሉ በሰይፍ ስለት አረዳችሁት። አርደነዋል አሉ። ያዕቆብም ደነገጠ። በጎረቤት ያሉ አገሮች ተባብረው መጡ። ያዕቆብን ሊያጠፉት ነበር፣ ስለ ቃል ኪዳን እግዚአብሔር ጣልቃ ገባ። የፍርሃት መንፈስ ሞላባቸው። ያዕቆብ ግን ቂም በልጆቹ ለያዘ ትዝ ይላችኋል። በግብፅ ውስጥ ሊሞት ሲል ስምዖንና ሌዊ ቁጣችሁ ጽኑ ነበር፣ የተረገማችሁ ሁኑ፣ በምድር ሁሉ ተበታተኑ። በሬን አስነክሳችኋልና እግዚአብሔር ይበትናችሁ። ለምን አባ እየረገምከ፣ በገዛ ፈቃዳችሁ የሰውን ደም አፍስሳችኋልና አላቸው። ኢቨን፣ በእርጅናው በሽምግልናው እንኳ ይቅር አላላቸውም። ለምን? ብዙ መልካም ነገር አድርገዋል። ሌዊ እኮ የነሱ ሙሴ አባት ነው፣ ታውቃላችሁ። የሊያ ልጆች ናቸው እነሱ። መሆን ኃያል ናቸው፣ ግን ጥበብ ስለጎደላቸው በመከራ ሰዓት ምን ማድረግ እንዲገባቸው ስላልቻሉ በህይወታቸው ሁሉ ተከተላቸው። አንዳንዴ አገር ቀውስ ሲገጥመው፣ ቤተሰብ እንቆቅልሹ ሲገባ የጥበብ መንፈስ ከሌለን በቀር ወገኖች ሆይ መፍቻው ያጥረናል። ናባል ዳዊትን ሰደበው። አራት መቶ ሰዎች ተቆጥተው ዳዊት እየመራቸው በማኦን ያሉትን ወንዶች ሁሉ ግደሉ ብሎ እየጋለበ ሲመጣ አቢግያ ያለችውን ታውቃላችሁ። ፈረስ የላትም ጦር የላትም። ከፊቷ ያለው አራት መቶ የተቆጡ ወታደሮች ናቸው። የሚመራው ደግሞ ተስፋ ያለው ንጉሥ ነው። ነገር ግን በሁለት ደቂቃ ነው ጸጥ ያሰኘችው። በጥበብ ቃሏ ዳዊት እስኪገረም አእምሮሽ፣ የተባረከ ነው እስኪላት፣ ቁጣን አቀዝቅዛ፣ ሊታረዱ ያሉትን ታድጋ፣ ከተማዋን ሁሉ ያስመለጠች እሷ ጥበብ ስላላት ነው። በሆነ ድግሪ አይደለም ያላት፣ ውበት አይደለም ያላት፣ ሀብት አይደለም ያላት፣ ሰማያዊ ጥበብ ስላላት። ይሄ ዳዊት እችን ሴት ካገባ በኋላ ብዙ ጥበብ የተማረ ይመስለኛል። እና ሳኦል ሊገለው ሲል ይላል መጽሐፍ ላይ አንድ ቀን በሳኦል እጅ ሳልሞት አልቀርም ብሎ ወደ ፍልስጤም ከተማ ገባ። የፍልስጤም ከተማ አምስት ነገስታት አሉት። ከአምስቱ አንኩስ የተባለውን እባክ አንተ ጋር አኑረኝ፣ ለምን ሳኦል ይገለኝ ነው። አንኩስም ጠባቄ ይሆናል ብሎ ዳዊትን በከተማው ቀለብና መሬት ሰቶ አኖረው እና ከእለታት አንድ ቀን ፍልስጤምና ሳኦል የእስራኤል ንጉሥ ጦርነት ገጠሙ እና አምስቱ የፍልስጤም ነገስታት ተቃጠሩ ማለት ነው። የሚዋጉበት ቦታ አንኩስም ዳዊትን ከኔ ጋር ትመጣለህ፣ ሳኦልና ወታደሩን ከኔ ጋር ሆነ ትዋጋላለሁ። አሁን ጥያቄ ሊጠይቃችሁ በእውነት እናንተ ዳዊትን ብትሆኑ ምን ታደርጋላችሁ? እምቢ እንዲያይል የሚያኖረው የፍልስጤም ንጉስ ነው። እሺ እንዲያይል የተቀባው እስራኤሎችን ሊገድል አይደለም፣ ከጠላት ጋብሮ በጣም አስጨናቂ ነገር ነው። አሁን በዚህ ሰዓት የሚዳኘው የጥበብ ቃል ብቻ ነው። ሄዳችሁ ጠጋ ብላችሁ ስታነቡት ያለው ምንድን ነው እኔ ባሪያህ እማደርገውን ታያለህ። ይሄ ቃል እሺ ነው እንቢ ነው እስኪመልሱልኝ፣ ግን እኔ ባሪያህ የሚያደርገውን ታያለህ። እሱ እሺ ያለን የመሰለው ምን ይሻላለም ምን እንደሚያደርግ ማን ያውቃል? እና ወደ ጓዳ ገብቶ ሳይጸልይ አይቀርም። አምስቱን የፍልስጤም መንግስታት በእኔ ምክንያት አጋጫቸው፣ አስር ያለው በኢየሱስ ስም ይችላል። እና ዳዊትን ይዞ ሲሄድ አራቱ የፍልስጤም ነገስታት ይሄ ጎልያድን የገደለ ሰው አይደለምን? እኛን ገሎ ለሳኦል መታረቂያ ሊያደርገን ይችል የለምና፣ ወደ ቤቱ መልሰው አሉት። አረ አንድ አመት ከሁለት ወር ፈትኛዋለሁ፣ ዳዊት ልቡ ከኛ ጋር ነው አሉ። አራቱ እምቢ አሉ። አንዱን ዛንኩስ ወደ ዳዊት መጣ። እኔ አምኜህ ነበር፣ እነዚህ አራቱ ግን አላመኑህም፣ እንዳትቆጣ በል፣ ወደ ቤት ይሂዳሉ። ኦ ሃሌሉያ፣ አመሰግናለሁ። ጸሎት የተሰማ አላለም። ያለውን ሄዳችሁ እኔ ባሪያ ከጠላቶቼ ጋር የማልዋጋው ለምንድን ነው? አለው። እቤት ያስረውና ከፊት ደግሞ ይፎክርበታል። በጣም የሚያስገርም ነው። ዳዊትም በፍልስጤም ምድር አንድ አመት ከሁለት ወር ኖረ። በጣም አስገራሚ ነው። አንዳንዴ የማይፈታ አጣብቂኝ ግራንና ቀን እንደገና ዳቦ ውስጥ ስትገቡ ይህንን ለሁለት ከፍሎ የሚለየው የሰለሞን ሰይፍ የተባለው የጥበብ መንፈስ እኮ ጥበብ ከሌላቸው መሳፍንት ይልቅ አንድ ጥበብ ያለው ድሃ ይሻላል ተብሎ በመጽሐፍ ቅዱስ ላይ እንደተጻፈ ነው በሁለተኛ ሳሙኤል ምዕራፍ 14 ም ላይ አንዲት ከቴቅ ሁ ብልሴት የተባለች አለች፣ ጥበብ ያለባት። ዳዊትና አቢሴሎም ተጣሉ። ዳዊትም አቢሴሎም ላይ ቂም ያዘበት። ማንም ቄስ፣ ማንም ነቢይ፣ ማንም ካህን ዳዊትና ልጁ ሊያስታርቅ አልቻለም። ፓርላማው ተሰብስቦ ጠቢብ ሴት ይፈለግ ተባለ እና ቴቅሁ ከሚባል ቦታ አንድ ጠቢብ ሴት ተገኘች። አንዲት ሴት ተገኘች። ሀገር ሁሉ አንድ ሴት ተገኘች እና ጠሯት ለምንድን ነው የጠራችሁኝ? እኛ እንጀራ አላጣንም፣ ወታደር አላጣንም፣ ብር ወርቅ አላጣንም። ጥበብ ያለው ሰው አጣን። ከንጉስ ልብ ቂምን አውጥቶ አባትና ልጅን ማስታረቃቃተን አንቺ ጠቢብ ስለሆንሽ እባክሽ ልጅን አሏት። 15 ደቂቃ ሄዳ ያለችውን ትገረማላችሁ። ሰው እንደ ሞተበት ጸጉሯን ላጨች። ንጉሱ ዙፋን ላይ ሲተክዝ አገኘችው በራሷ ልጆች መገዳደል ድራማ ሰርታ በአምስት ደቂቃ ዳዊትና አብሴሎምን አስታርቃ ከቤተ መንግስት ወጣች። መጽሐፍ ቅዱስ ቅስቅልስም ሰጥቷታል። ጠቢብ ሴት የንጉሥ ልብ አሳርፈች ታውቃላችሁ። እና ሃማን የሚመስሉ ታላላቅ ሰዎች ሲፎክሩ ድል በመንሳት ህዝቧን የታደገች ማነች? አንዲት አስቴር የተባለች እንዴት ንጉሱን እንዳባበለች አይምሮን እንደማረከች እና በጥበብ ውሉን እንደፈታች ልነግራችሁ አልችልም። ይህ ሰማያዊ ጥበብ ከወዴት ይገኛል? በእውነት በዚህ ጉባኤ ከትዳሩ የተጋጨ ንግዱ የከሰረ ከሰዎች ጋር በሰላም መኖር ያቃተው ጥበብ ስላነሰው ብዙ መስተቃቀል ለደረሰው ሰው እግዚአብሔር ይላል አይደል ዛሬ መፍትሄ ያለው ሰማያዊ ጥበብ ከወዴት ይገኛል አንዱ የጥበብ ምንጭ ያዕቆብ አንድ አምስት ላይ እንደተጻፈ ጸሎት ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔር ይለምን ለእሱም ይሰጠዋል አንዱ የጥበብ ምንጭ ጸሎት ነው ማለት ነው ጥበብ እንደጎደለን ካመንን አቤት ለመስጠት እግዚአብሔር ብዙ ጥበብ አለው። ጥበብ ጎሎናል። በትዳሬ መሃል ከሚስቴ ጋር እንዴት ልኖር፣ ከባሌ ጋር እንዴት ነው መኖር የምችለው? እንዴት ነው አገልግሎቴን ማሳለጥ የምችለው? እግዚአብሔር በሰጠኝ ስልጣንና ዙፋን ላይ ህዝቡን እንዴት ላስተዳድር? በዚህ ጭንቅ ሰዓት ህዝብ ፊት ቆሜ ምን ልናገር? የጥበብ ምንጭ መጽሐፍ ብቻ አይደሉም። ሰማያዊ ጥበብ፣ ማንም ሊቋቋመው የማይችለው ጥበብ የሚሰጥ እግዚአብሔር በዙፋኑ ላይ ነው። ሰለሞን ምን እንድሰጥህ ለመነኛለሁ? ተገልጦ የሚያስደንቅ ነው። ረጅም ዕድሜ፣ ሀብት እና የጠላቶቼን ነፍስ አልልህም። ጌታ ሆይ አንድ ነገር ከሰጣኝ ሌላውን እኔ ፈተዋለሁ። ምን ልስጥ ልጄ ሰለሞን? ጥበብን ስጠኛል። እግዚአብሔርም በጣም ደስ አለው። ያለመነውም ጥበብና ክብር ሰጠው። ሰለሞንም ህዝቡ ፈራው። ጥበብ እንዳል መንፈስ እንዳደረበትም ሁሉም አወቁ። መንግስቱን እንዲያስተዳድርና ዝናው በምድር ሁሉ እንዲወጣ ያደረገው ምንድን ነው? ከሰማይ አምላክ የተሰጠ ጥበብ ነው። የንግግር ጥበብ፣ ያደራረግ ጥበብ። ንግሥት ሳባ ልትጎበኘው ሄደች እና አበላሉን፣ አቀማመጡን፣ አለባበሱን ስታይ ነፍስም አልቀረላት። እኩሌታውን አልሰማውም ነበር። በአንተ ጥበብን ያሳደረ እግዚአብሔር የተመሰገነ ይሆናለች። የሚገርም ነው። ጥበብ ለካ የሚታይ ነው፣ የሚተላለፍ ነው፣ እንደ ማግኔት ሰውን የሚስብ ነው፣ የእግዚአብሔር ክብርን የሚገልጥ ነው። ወገኖች ጥበብ በምን ይገኛል? እንደ ሰለሞን በመለመን ነው። በዚህ ጉባኤ እግዚአብሔር ቤቱን ሊፈታው ህይወቱን ሊባርከው የፈለገ ሰው ጥበብ ከማጣቱ የተነሳ የሚጨነቅ ሰው አለ። ኦ ኢየሱስ ይላል፣ ዛሬ ጥበብ ይሆናል። በእውነት ከሰማ አምላክ ይሄ ነገር እንዲያው እስከ መቼ ተሰወረብኝ? ይህን ነገር ሳለምን እስካሁን ለምን ዘገየው? ለካ የጎደለኝ ይሄ የጥበብ መንፈስ ነበርን እስክትሉ ድረስ እግዚአብሔር ዛሬ ይቀይረናል። በእውነት ዳንኤል 1 17 ዳንኤልም ጥበብን ከእግዚአብሔር ለመነ፣ እግዚአብሔርም ጥበብን ሰጠው። ሚሳቅ ይሳቅ አብደናጎም ዳንኤልም ጥበብ ነበራቸው። ከባቢሎን ጠቢባን ሁሉ በለጡ። ለሶስት መንግስታት እንዲፈርዱና እንቆቅልሽን እንዲፈቱ ስለቻሉ እነ ዳንኤልን ሊቋቋማቸው ማንም አልቻለም። ሚስጥሩን ዳንኤል ደጋግሞ ሲናገር የልዑል አምላክ የጥበብ መንፈስ በውስጣቸው አድሮ ነበር። ንጉሱም ይህንን አወቀ ይለን። እንዲያውም ሕልም አይቶ እንዲተረጉምለት ያለውን ትዝ ይላችኋል። አንተ የጥበብ የሰማይ አምላክ የጥበብ መንፈስ እንዳለህ አውቅ ያለሁ እና ሕልሙን ትፈታልኝ ዘንድ ለምንሃሉ ይለው። ብዙ ቃላተኞች፣ ብዙ ጠንቋይ ተብታቢዎች፣ ብዙ የተማሩ እያሉ ዳንኤል ለምን ተፈለገ ብትሉ ማንም ኮፒ ማያደርገው ከሰማይ የሚሰጥ እንቆቅልሽን የሚፈታ የጥበብ መንፈስ አሉ የመንፈስ ቅዱስ አንዱ የጸጋ ስጦታው የጥበብ መንፈስ የሚባል ኢየሱስ ራሱ ምዕራፍ 2 ቁጥር 52 ላይ በእግዚአብሔር እና በሰው ፊት በቁመት ከዛዝ በጥበብን ያድግ ነበር። መጥምቁ ዮሐንስም መንፈስ ቅዱስ ሞላበት፣ የእግዚአብሔርን ጥበብ ከሱ ጋር ስለነበር ይህ ህፃን ምን ይሆን እያሉ ይጠባበቁት ነበር እና በምድር ሁሉ ላይ ዝና ወጣ። ከእሱም ንስሐ እየገቡ ሊጠመቁ ህዝቡ ሁሉ ተሰበሰቡ። ለምን በህፃንነቱ ከኃጢአት የሚድኑበት የጽድቅ ጥበብ እንደሚሰጠው እንደሰጠውም ዘካርያስ በትንቢት መንፈስ ለዮሐንስ ነግሮታል። እነ ገማል ያሉ እኮ ፕሮፌሰሮች በቴዎሎጂ በጣም ሀያላን ኦራተር ተናጋሪዎች አሉ። በዘመኑ የመጥምቁ ዮሐንስ የጽብቅ ተጽዕኖ አምጪነቱ ሚስጥር ምንድን ነው ብትሉ ከሰማይ አምላክ የተሰጠው የጥበብ መንፈስ። የጥበብ ምንጭ ምንድን ነው? እግዚአብሔርን በጸሎት መለመን ነው። ሁለተኛውን የጥበብ ምንጭ ቃል እግዚአብሔር በሁለተኛ ጢሞቴዎስ 3 15 ላይ ጥበብን ሊሰጡ የሚችሉ ቅዱሳት መጽሐፍትን ታውቃለህና፣ ልጄ ጢሞቴዎስ ሆይ ተጠንቀቅ፣ ለማንበብ ተጠንቀቅ ይለዋል። ለበጎ ስራ ሁሉ የሚያዘጋጅ የማያሳፍር ሰው አድርጎ በጥበብ የሚሞላ ቅዱሳት መጽሐፍት በጃሉ ይለዋል። የጸሎት ምንጭ፣ ሁለተኛው የእግዚአብሔር ቃል ዘሪ፣ ዘሪ ሊዘራ ወጣ። የማይደርቅ የማይታነቅ የማይወሰድ ብቸኛ ሀብት ቃሉን በበጎና በሙሉ ልብ የሰሙ መቶ ጥፍ አፈሩ ይላል የእግዚአብሔር ቃል የሞላባቸው በጥበብ የተሞሉ እንደሆኑ መጽሐፍ ቅዱስ በግልጥ ይናገራል። እነ ሜልኮል እንደ ኤሊ ልጆች ምናምንት የሆኑት ለምንድን ነው? እንደ ሳሙኤል ቃሉን ስለማያነቡ ነው። ሜልኮል ዳዊት እኮ ከጎኗ ነው፣ ቀን ከሌት ያሰላስላል። እሷ ግን ቃል አታነብም። እሱ ሲያመልክ፣ እሷ ታፌዛለች። ጊዜና ጉልበቷን እንግዶች በሉት ያለ ጥበብ እንደ ሰጎን ነው የኖረችው ሜልኮል። የኤሊ ልጆችም እንደዛ ነው የተመሰሉት። ምንድነው ብልጫው ብትሉ ቃል እግዚአብሔርን በሙላት ስለማያነቡ ነው እስራኤል ከአገር ሁሉ ልዩነቷ ምንድን ነው የእግዚአብሔር ቃል አስቀድሞ ለእሷ ስለመጣ ነው እሷ ግን በላጭ የሆነችበትን ቅዱስ ቃሉ ናቀች የሚል ቃልም ተጽፏል በእውነት ስለዚህ ነው ጢሞቴዎስን ልጅ ሆይ ብላቴና ነህ የበታችነት ይሰማሃል አባትህ ግሪካዊ ነው የዘር ችግርም አለባ አትጨነቅ እና በሮም በግሪክ በእስራኤል በሁሉ ቦታ በንግሥታት ፊት የማያሳፍር ሚስጥር የእግዚአብሔር ቃል ጥበብ ይሰጣልና አንብቡ። ያ ሲሆን ለበጎ ስራ ሁሉ የተዘጋጀ የማያሳፍር ሰው ትሆናለ። ልጅ ሆይ አደራህን ይለ። ከፊታችን ምን እንቆቅልሽ እንደሚኖር አላቅም። በሀገራችን ላይ፣ በቤተሰባችን ምን እንደሚከሰት አላቅም። በጣም ግራ አጋቢ፣ ለሰው ልጆች ለመፍታት የማይመች ለዳኝነት ውስብስብ ነገር ይገጥመናልን። ለእግዚአብሔር ጥበብ ግን ቀላል ልክ እንደ ሰለሞን ሰይፍ ሰውን ጭጭ የሚያደርግ ከሰማይ የሚፈልቅ የጥበብ መንፈስ ኢየሱስ እኔ ጋ አለ ይለ እኛን የሚፈልገን አንድ ነው። በእውነት እኛ አክቲቪስቶች አይመሩንም፣ የህዝብ ብዛት አይመራንም፣ እንቆቅልሽም አያስፈራንም። ሁሉን ደና የሚያደርግ የእግዚአብሔር ልጅ ኢየሱስ አለ። በትዳርህ እንቅልፍ ያጣህ አለ። ምን ባደርግለት ምን ባደርግላት ነው ደስ የሚላት አይደለም፣ ከሰው ጋር እንዴት መኖር ይችላለሁ? በዚህ በጎሳና በብሔር በፖለቲካ በተናወጠ ዓለም ውስጥ ምን ብናገር ነው በሰማይና በምድር እግዚአብሔር ስኬት የሚሰጠኝ ትክክለኛው የቱ ነው? ይሄም የኔኑ ትክክል ይላል፣ ያ ኔ ነው ትክክል ይላል። ሁሉም ማስረጃ መረጃ ያቀርባል። ጌታዊ የእውነት መንገድ የቷ ነች? ውሉ የጠፋበት ሰው አለ። እግዚአብሔር ይላል እኔ ጋር ጥበብ አለ።